የማስደሰትም የማስደንገጥም ተሰጥቶ ያለው ሀይሚ ጋ ነው ስላችሁ በምክንያት ነው። እውነት ለመናገር ብዙ ጊዜ መልካምነት ለራስ ነው ሲባል ነበር የምሰማው። ዛሬ ግን በሀይሚና በብሩኬ በተግባር አየት። እውነት እኔ ሳየው ማለት ነው ዝግጅቱ ምናምን ፕሮግራሙን በቃ እንዳለ ሳየው፣ ይሄ ነገር ልደት ነው ሰርግ ነው የሆነ መለስተኛ ሰርግ ነው የሚመስለው። እኔ ብቻ አይደለሁም፣ በነገራችን ላይ ብሩኬ ራሱ ሰምታችሁት ከሆነ ይሄ ዝግጅት ለሰርግ ምድ ነው ለልደት ብቻ አይመስለኝም፣ እንዴት ነው ለሽምግልና ሁላ ነው ወይ ሲል ነው

የዛሬ መት ደግሞ የሰርጋችሁን ያርግልን። የምር ሀይሚዬ ማለት ነው ትለያለሽ። በቃ እንዴት ብዬ ልንገራችሁ? አስደስተዋለችም አስደንግጠዋለችም። ሁለቱም ሲቀላቀል የሚሰጠው ቫይብ፣ የሚሰጠው ስሜት ቤተሰብ ልነግራችሁ አልችልም። የማይረሳ ጊዜ ብሩኬ። ዛሬ ልደቱ የተከበረለት የመጀመሪያው ታቃላችሁ። መቤቴን በጣም ነው የሚወዳት። ዛሬ ደግሞ ያመቷ በጣም ትልቅ ንግስ፣ በጣም ትልቅ በክርስቲያን ወይም ክርስትና እምነት ተከታዮች በእኛ ትልቅ ቦታ የሚሰጠው ቀን ነው፣ የተወለደበት ቀን ነው። ሲቀጥል ደግሞ በጣም ከሚወዳት ከእናቱ ጋራ ለመጀመሪያ ጊዜ እንደ ዝፏ ብሎ ያው ትልቅ ከሆነ በኋላ ማለት ነው ልደቱን ሲያከብር አብሮ ኬክ ሲቆርስ ሻማ ሲያጠፋ፣ በቃ ምን ልበላችሁ። አንዳንድ ጊዜ ቤተሰብ የምር ትክክለኛ ቦታ ላይ ከሆነ መፈቀርና ማፍቀር የሆነ ደስታ ይሰጣል። ትልቅ ስሜት አለው። ማፍቀር ማለት ከራሳችሁ በላይ ለሰው ማሰብ ለሰው ደስታ መጨነቂያን ሰው ለማስደሰት ደፋ ቀና ማለት ልክ እንደ ሀይሚ ሀይሚ ያደረገችውን አይታችኋል። ጓደኞቹን፣ ቤተሰቦቹን ስብስብ ጓርጋ ዝግጅት እሱ የሚያስደስተውን ከትናንት ጀምራ ነው እየተዘጋጀች የነበረችው፣ ያው ቪዲዮ ላይ እንደሰማችሁት ማለት ነው። በእርግጥ ትናንትና ቤት ምናምን ከላክራለሁ አልመጣም ሁላ እያለች ነበር። ዛሬም ደግሞ ብሩኬን ፕራንክ አድርገዋለች። እንግዲህ ያው እሷ ደበቅ ብላ በኋላ እነፍሴ ሀይሚያት በጣም ተከልክላለች ሲሉት፣ ብሩኬ ድንግጥና ያለው የምር በቃ፣ እያችሁት፣ ይሄ ነው መዋደድ፣ ይሄ ነው ፍቅር። ከራስ በላይ ሌላ ማስበለጥ፣ ሌላ መውደድ፣ ለሌላ ሰው መስዋዕት መክፈል ደስታ ይሰጣችኋል። ብትጎዱ ራሱ እናንተ ትደሰቱበታላችሁ። የጎዳችሁ ነገር ምንም አይመስላችሁም። ሲቀጥል የሀይሚና የብሩኬ ፍቅር ተግባር ነው። በቃ ተግባር ነው፣ ወሬ አይደለም። ቤተሰብ የምን ሁሉንም ነገር በተግባር ነው የሚያሳዩት። ሀይሚ እየስብስብ ብላ ነው የመልካም ምኞቷን ስትመኝለት የነበረችው። እንደገና ደግሞ ሀይሚያት መጣም ሲባል ብሩኬ ኬኩ መቁረስ አልፈለግም። እንዴት ሲሆን ሀይሚ ሌለችበት ኬክ አይቆረስም። ሲቀጥል በጣም ነበረ ማለት መናገር ሁላቅጡ ፊቱ በአንድ ቅር ያለ ጸጉሩን መደባበስ የሚያደርገው ነበር የጠፋውና አያችሁ ሀይሚ ሌለችበት ልደቱን ማክበርም ኬክ መቁረስም አይፈልግም። ይሄ ማለት የሱም እሱም ያለው ለሷ ያለው ክብር ያለው ፍቅር እንደገና እሷ ሌለችበት ደስታ እንደሌለው ነው። ገባችሁ አይደለ? የሰው ልጅ ይወለዳል፣ ግን ከሚስት ወይንም ከባሉ ጋር ይኖራል እናት አባቱን ይተዋል አይደለም የሚባለው መጽሐፍ ቅዱስ ላይ። ብሩኬም ደግሞ ያን ነገር ሲያሳይ ነበር። እና ሀይሚ ሌለችበት ምንም ነው፣ በቃ ደስታ የሚሆን ነገር አይደለም። ሁላ እያለ ነበረ፣ ወይ ለምን ቀን አላረጋችሁትም? ብቻ ሲከራከር ነበር ቤተሰብ። ይሄ ደግሞ ለሱ ያለው ፍቅርና ክብር ነው። ሀይሚም በተመሳሳይ ጊዜ ሁሉንም ነገር የራሷን ነገር ትውት አርጋ ለሱ ደርስ ታደፋ። ቀና ስትል የዛሬው ቤተሰብ ብሩኬ ደግመኛ እንኳን ቢወለድ የማያገኘው ቀን ሁላ ነው ብል ማጋነን አይሆንም። ለምን ከጓደኞቹ በጣም ከሚወዳቸው በብዙ ዩቱብ ላይ ምናምን ሲቀርብ እንግዲ አሁኖ ሲጋበዝ ጓደኞቼ ይላል። በጣም ከሚወዳት ከሚሳሳላት፣ እንደ ነፍሱ ከሚወዳት እናቱ ጋር ከወንድሙ ጋራ ሲቀጥል የተለያዩ ገጠመኞችን የብሩኬን እየተናገሩ ነበር እና ይህን መስማት ራሱ ቁጭ ብሎ ትልቅ በቃ ትልቅ ስጦታ ነው። ቤተሰብ አላልን፣ ብዙቻችን ያልታደልን ቤተሰብ ርቀን እንኳን አላለም፣ የድሮ ያሳለፍ ነው። ዛሬ ያለንበትን እንኳን ለቤተሰብ ማውራት ፈልገን ግን ያልቻልን፣ ፕላስ ደግሞ ጭራሽ ላናገኛቸው ትተውን የሄዱ ቤተሰቦች አሉ። ገባችሁ? ለዛም ነው ብሩኬ የዛሬዋ ቀን ድጋሚ እንኳን ቢፈጠር ላገኛት ሁላ ይችላሉ ያልኩበት። ምክንያቱም የሚወዳቸው በጣም በጣም የሚወዳቸው ካጠገቡ ስብስብ ባሉበት ስለሱ መልካምነት በቃ ቅንነት፣ አያችሁ ቅንነት መልካምነት መልሶ ይከፍላል ብዙ ጊዜ ሲባል ነበር ምሰባው ዛሬ ግን ብሩኬ ላየሁበት መልካም ስለሆነ በጣም የሚወዱ ጓደኞች ቤተሰቦቹ ፕላስ ሀይሚዬን የመሰለች ሁን ልቅልት ከዛም በላይ ደግሞ ስማርት የሆነች ለእሱ ደስታ የምትጨነቅ ሴት ሰጥቶታል። ገባችሁ አደለም? ለዛም ነው አለገደብ ደግነት፣ ከቻልን በቃ ከሰው ሳንጠብቅ አለገደብ ደግ ብንሆን ሰው ሳይሆን የሚከፍለው ፈጣሪ ነው። እና ያን ነገር ደግሞ ዛሬ እኔ አይቼበታለሁ፣ ተምሬበታለሁ። ይህን ስላችሁ ክፉ ነኝ እያልኩ አይደለም። የዛን የሚያህል ደግ ነኝ ለማለት አልችልም። ምክንያቱም የኔን ነገር ሌላ ሰው ቢናገር ይሻላል በሚለው ማለት ነው እና ግን በቃም ሁሌም ጊዜ መልካሙን ነገር ብቻ ይጠሟችሁ ሀይሚና ብሩኬ። እየመሬ ነው የምላችሁ ቤተሰብ እኔ ዛሬ በጣም ደስ ብሎኛል፣ ከምታስቡት በላይ እንደዚህ ደስ ብሏችሁ ደግሞ ስላየውኝ። በተለይ ደግሞ ሀይሚዬ ስለ ብሩኬ መናገር ስትፈልግ የሆነ እንቅ ያረጋት አለንባ ማለት ነው። ቤተሰብ ይሄ ማለት ምንድን ነው? ሰው የሰራውን ነጅዳል አይደል የሚባለው። ብሩኬም ለሀይሚ ያደረገላት፣ ሀይሚም ደግሞ ለብሩኬ የዋለችለት ያደረገችለት፣ ያ ነገር ተደምሮ ጥልቅ ያለ ጥልቅ የሆነ ፍቅር ውስጥ ገብተው ጊዜያዊ ማለት ለጊዜው እፍ እፍ የሚባል ሳይሆን በጣም ረጅም ጊዜ የሚቆይ ትልቅ አላደል በቃ፣ ከውስጣችሁና ከላይ ከአንገትና ከአንጀት ይለያያል ቤተሰብና ታንጀታቸው ውስጥ ስለሆነ ነው። ሁሉንም ነገር በእንደዚህ ደረጃ ስሜታቸውን እንኳን መገላለጥ ፈልገው እንባ የተናነቃቸው ገባችሁ አይደል? ይሄ ጥልቅ ስሜት ነው ማለት ብትመረምሩ እንኳን የማታገኙ ምንም ነገር የማይገድበው የፈለገ ነገር ቢመጣ በእነሱ መካከል ምንም ነገር አይገድባቸውም። እጅ ለእጅ ተያይዘው ማለፍ የሚችሉ ትልቅ ደረጃ የሚደርሱ ልጆች ናቸው። ፈጣሪ ከዚህ በላይ ረጅም እድሜ ይስጣችሁ፣ ፍቅሩን ያድላችሁ። ከዚህም በላይ ደግሞ ቀጣይ ላይ በቀለበት ፍቅራችን ይፋ በማድረግ በነገራችን ላይ ቀጣይ ላይ ሙሽዬ እኔ ለማክበር ያብቃ ይብላለች። አሜን ያብቃሽ። አው ቀጣይ ላይ ሙሽዬ ያከብራ ብቻ ያው ልደት ብቻ አይደለም ሌላም ነገር ተፈጥሮ ለማየት ያብቃን። እኛም ጉጉት ስለሆነ ማለት ነው እኛና ብቻ ደስ ብሎኛል። እንደኔ ደስ ያላችሁ የሰው ደስታ የሚያስደስታችሁ ብሩኬን፣ እንኳን ተወለድህ። ቀጣይ ደግሞ የሀይሚዬን አሪፍ አርግ እንድናከብር ይርዳን። ያው ከዚህ በፊትም አሪፍ ተደርጎ ተከብሮላታል እና የልደቷ ቀን ባይሆንም በተዘዋዋሪ ማለት ነው። ሀይሚዬ በጣም የተደመመችበት ያለቀሰችበት፣ ለመጀመሪያ ጊዜ ነው ይሄንን ዝግጅት፣ እንደሱ ዝግጅት የተደረገልኝ ያለችበትን ቆንጆ አከባበር ከሷታል። ብሩኬ፣ ከዚህ በላይ እጅ ለእጅ ተያያዛችሁ ረጅም ጉዞ የምትጓዙበት የስኬት ዘመን ይሁንላችሁ። መልካም ምኞታችሁን ቤተሰብ ቅልብ ያላችሁ፣ ለሰው መልካም የምታስቡ ኮሜንት ላይ መልካም ምኞታችሁን አስቀምጡላቸው። እውነት ለመናገር እኔ በጣም ነው የምወዳችሁ ቤተሰቦቼ። ጨረቃዎችንም እናንተ በጣም ወዳችኋለሁ። መልካም ምሽት።